ሰበር ቪዲዮ። ባለፈው ሳምንት በቡሬ ግንባር የነበሩት አቶ ጌታቸው ረዳ ትናንት ወልቃይት ሁመራ ላይ ተከስተዋል። በዚያም ከዞኑ አስተዳዳሪ አቶ አሸተ ደምለው እንዲሁም ከኮሎኔል ደመቀ ዘውዱ ጋር መምከራቸው ተረጋግጧል። በውይይቱ አስገራሚና ጥብቅ ጉዳዮች የተነሱበት እንደነበር አንድ አፍታ ሚዲያ ከምንጮቹ አረጋግጧል። ውይይቱ ምን ይመስል እንደነበር የሚያሳይ የውይይቱ ቪዲዮም እጃችን ገብቷል። አቶ ጌታቸው ስለ ማይካድራው ጭፍጨፋ ለመጀመሪያ ጊዜ እማኝነታቸውን ሰጥተዋል። እንዲሁም ስለ አማ አማራና ትግራይ ህዝብ ዘላቂ ግንኙነት ዙሪያ ከዚህ ባለፈም ስለ ወልቃይት አስተዳደር በርከት ያሉ ሀሳቦችን ማንሳታቸው ታውቋል። በውይይቱ ላይ የዞኑ አስተዳዳሪ አቶ አሸተ ደምለው ንግግር ያደረጉ ሲሆን ስለ ህወት ጦረኛ አካሄድ፣ የትግራይ ተፈናቃዮችን ለመመለስ እስከ ሱዳን በመጓዝ ስለተደረገው ጉዞ እንዲሁም ልዩና ጥብቅ ጉዳዮችን አንስተዋል። በውይይቱ እጃችን የገባውን ቀጣውን ቪዲዮ እንድትከታተሉን እንጋብዛለን። አስቀድማችሁ ግን ይህን ቪዲዮ ላይክ እንዲሁም ሼር በማድረግ አጋርነታችሁን እንድታሳዩን እንጋብዛለን። ወደ ቪዲዮ እናምራ። ከተማ እንኳን በሰላም መጣችሁ። የምንነጋገረውም ሰላም ሚኒስቴርን ይዘን ነው ማለት ነው። ስለዚህ ስለ ሰላም መዘመር ያስፈልገናል። ዋናው አጀንዳ በባለፈው ፌደራል ላይ በነበረን ውይይት አምስት ነጥቦች ላይ የጋራ አድርገን የወልቃየት ጠገደ ሴቱ መራዞን አስተዳደር ባለፉት አምስት የነጻነት ዓመታት በአማራ ብሔራዊ ክልላዊ መንግስት አስተዳደር ሆኖ እየተመራ የማንነት ኮሚቴው አስተዳደሩን ምክንያቱም በህዝብ የተመረጠ አስተዳደር ስለሆነ ኮሚቴው ሲጠይቅ የነበረው ቅድመ ለውጥ በህዝብ ተመርጦ ነው። ስለዚህ የተቋቋመው አስተዳደር ደግሞ ሰላምንም ልማትንም ሀገርንም ደጀን መከታ ከሆነው ሀገር መከላከያ ጋር ሆኖ በጋራ በቅንጅት ሰላምን እያስጠበቀ ቆይቷል ማለት ነው። ስለዚህ ወንቀ የታገር ሴት መራ ዞን አስተዳደር ለሰላምም ለልማትም አርበኛ መሆን አለበት። አንድ ነገረኛ በተለይ ደግሞ ትፔሌፍ አንዳንዴ የሞተን ደግሞ ደጋግመስ ነገር ህይወት ያለው እንዳይመስል ትፔሌፍ ሙቷል። የሞተ ሐሳብ ነው ያለው፣ ጸረ አብሮነት ነው ያለው፣ ጸረ አንድነት ነው ያለው፣ ጸረ ሰላም ነው። ስለዚህ ህወሓትና ሰላም ጠበኞች ስለሆኑ፣ አቶ ጌታቸው ደግሞ ይሄን የማያስቀጥል ነው ህወሓት። ስለዚህ ለውጥ ፈልጋሉ ብለዋል ያላችሁት ልክ ነው። እንግዲህ ወደ ለውጡ ተቀላቅለው በአማራና በትግራይ ሰላም እንዲወርድ ህዝቦች መገናኘት አለባቸው የሚለው ማንም የሚጠላው ነገር የለም። ስለዚህ ስለ ሰላም ስንነጋገር ዘላቂ ሰላም እና አብሮነትን የሚያረጋግጠው መንገድ መከተል ተገቢም አስፈላጊም ነው ማለት ነው። ስለዚህ ለሰላም ንግግር ከሆን ልባችንም አእምሯችንም ክፍት መሆን አለብን። ስትቀራረብ ነው ችግርህንም የምትነግር፣ የምታስረዳው፣ የሚለየው እና መፍትሄ የምታበጅለት በዚህ አግባብ ያለፈውን ጦርነት ይበቃል ተብሎ በፕሪቶሪያዊ ሰላም ስምምነት የተዘጋበት ይሄ የፕሪቶሪያዊ ሰላም ስምምነት ደግሞ ሙሉ ወደ ተግባር እንዳይቀየር ደግሞ የሚፈልግ ኃይል ተፈጥሯል ማለት ነው። እንጂ በፕሪቶሪያዊ ሰላም ስምምነት ሙሉ እንዲተገበር ኢትዮጵያ አሸናፊ የሆነችበት ሰነድ ነው፣ ይሄው ቢተገበር ሁላችንም ተጠቃሚ የሚያደርግ ሰነድ ነው። ይሄ ግን እንዲተገበር ስለማይፈልግ ይሄ ኃይል ይሄ አሁንም ቢሆን ከሰላም ያፈነገጠ የኃይል እና የጉልበት አማራጭ የሚከተል ቡድን በመሆኑ ይሄ አዋጭ መንገድ አይደለም፣ አክሳሪ መንገድ ነው። መታገል አለብን ሁላችን። በሰላምና በህግ የሚፈታ እንጂ በጉልበትና በኃይል የሚቋጭ ችግር የለም። ከዚህ የሚያወጣ መንገድ እንከተል፣ ውይይት እናካሄድ። ያልተቋረጠ የህዝብ ውይይት ያስፈልገዋል። ባለፉት ሶስት አስርተ ዓመታት የተፈጸሙ ግፍ እና በደሎች በጣም አነጋጋሪ ነው አሳሳቢ አንዳንዱ ጆሮ ለመስማት የሚሰቀጥጡ ለማየት የሚዘገኑ እልፍ አላፍ ግፎች የተፈጸመበት ምድር ነው። ይሄ እውነት ላይ መቆም፣ ፍትሕ ላይ መቆም በጣም አስፈላጊ ለመግባባት ስለዚህ ወልቃይት ጠገዴ፣ ያርማጭሆ ባህል አንድ ነብሰ ገዳይ ከገደለ በኋላ ገዳይ ነው የሚሸሽ ገዳይ ይሸሽና ተመልሶ ከባለ ደሙ ጋር ሳይታረቅ ስምምነት ሳይፈጥር እርቅ ሳይፈጽም እንትን አይሆንም፣ ሰላማዊ ኑሮ አይኖርም ማለት ነው። ስለዚህ ሰላማዊ ኑሮ ለመኖር አላኖር ያለው ደግሞ ይሄ ቡድን ይሄ መወገድ አለብን። ግፈኛው መዋቅር ስለዋል ይሄ ዲፌንድ የሚባለው ትናንትና ባጭሩ፣ የትግራይ ተወላጆች ኮር ሚኒስትር መረጃ እንዲኖራችሁ አወያይተናልና፣ ኮሎኔል ማለት በወልቃይ ጠገድ ሴት ተመራዞ በሺህ የሚቆጠሩ የትግራይ ተወላጆች አሁንም ማለት አሁንም አለ። ትናንትና በግልጽ በሚዲያም ላይ ትችላላችሁ አነጋግረን አወያይተናቸው በጣም በጣም እዛ ስለሚኖረው ህዝብ ህወሃት ከወልቃይጠገዴ ህዝብ በላይ ወይም ትይዩ ለትግራይ ህዝብ እየበደለው ነው ያለ እየነገደበት ነው ያለ ይሄ ሊቆም ይገባል። እኛም አንደግፈው የሚል በጣም ታሪክ አዋቂዎች አሉ። የወልቃ የጠገዴ ህዝብ ደግሞ ጥያቄ ትክክል ነው። እኔ በ19 አሳ9 የመጣውላል አባ ታፈረ የሚባሉ በጣም የሚገርም ውስጥ የሚነ በዚያ መጣ ማን እንደነበር አውቃለሁ ወልቃይጠገዴ እኔ ለሥራ መጥቻለሁ በ1963 ኃይለሚካኤል የሚባለው የሚመጣ ማለት ትናንትና ስናወይ ቃል በቃል ያለውን ነው እውነት ላይ መቆምም ጥሩ ነው እርቅ ልብህ ይሽራል ሰላማዊ ኑሮ ይገልጣል ተስማምቶ መኖርም መንገድ ይጠርጋል ይሄ ስለሚጠርቅ ከእውነት ላይ ንቁም ብለን ትናንትና ከትግራይ ተወላጆች ጋር በግልጽ ተነጋግረናል ማለት ስለዚህ በነበረው በሰሜኑ ጦርነት ተደናግጦ ተደናግሮ ያኔ ቲፒኤልኤፍ የፈጸመው ግፍ በመከላከያችን የሀገር ክህደትም ነው በማይካድራ ላይ የሚፈጸመው ሲወጣ የገደላቸውንም ባለሀብቶች ቀላል አይደለም። ግን የወልቃይ ጠገዴ ሥነልቦና አቃፊነትንም ደጋፊነትም ስላለ ህዝብ ጠላታችን አይደለም በሚል በሺ የሚቆጠሩ አሁን ድረስ አሉ። ተደናግጠው የሄዱትም ተመልሰው አሁንም ወንደው ከብደዋል ማለት። አሁን በዚች አምስት ዓመት ሕፃኗ ሁሉ ነበር ትናንትና መድረኩ ላይ እና በሰላም የሚኖር ማንም ይጠላ የለም። በዚህ ወልቃይ ጠገዴ ትንሿ ኢትዮጵያ ናት ብለን ስለምናምን በዚህ ደግሞ አንዱ የትግራይ ተወላጅ በሰላም የሚኖርበት ቀጠና ነው ማለት ነው። ሌላው ኢትዮጵያ ብሄር ብሔረሰብ አሁንም እየኖረበት ያለ ነው። በጋራ በቅንጅት ይኖራለን እና አትሄዱም፣ ወደ የት ነው የምትሄዱ? ይሄም ሀገራችን እኛ በኢትዮጵያ የምናምን ነው ለምደ የምትሄዱት የሚል ጭምርት ትግል ያደረገ ነው አስተዳደሩ ማለት ነው። ስለዚህ ወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አንዱን ገፍቶ ሌላውን ተክቶ መሄድ አይደለም፣ አይገፋም። ጸባችን ከህወሀት ጋር ነው ከህዝብ ጋር አይደለም ብሎ ለይቶ ነጥሎ የሚታገል ነው። በዚህ በመሆኑ አሁንም ድረስ የሄዱትንም ተፈናቅጠው የሄዱትንም አሁን ተመልሰዋል አትሄዱም ብለን ደግሞ አስቀርተናል። ቃል በቃል እናት ያለችው ትናንትና ህፃኗን ይዛ እኔ አትሄጂም ብሎ ያስቀረኝ የአማራ ሴት ናት፣ ጎረቤቴ ናት። አሁንም አለች ይኸው አሁን ወልጄ የሶስት ዓመት ልጅ ያለ አሁን አለች ከኔ ጋር ነው እና ህዝቦች አልተጣሉም የሚለውንም በደንብ እያጣላ ያለው ከፖለቲካ እንትኑ መውጣት አለበት። ትርክቱ እዛ የወጣ ህዝቦች የሚያቀራርብ የእውነትና የፍትህ ጥያቄው ላይ እንጂ በጉልበትና በኃይል የሚፈታ ነገር ስለሌለ ይሄን በአግባቡ መያዝ ይኖርብናል። ስለሆነም ስለ ዘላቂ ሰላምና አብሮነት የሚናገር ሰው የሁሉ የዛም ቁስል ማድመጥ በጣም አስፈላጊ ነው። የዚህም ችግር መፍታትም ተገቢነትም ነው። ይሄን ይዞ መሄድ ያስፈልጋል። ስናቋቁም ሁሉንም እኩል አድርጎ ማቋቋም አለብን። ባለፉት አምስት ዓመታት ነፃነቱን አግኝቷል የወልቃይት ጠገዴ ህዝብ። ይሄ ነፃነት ካገኘ ማግስት ጀምሮ ደግሞ በፕሮግራም ተፈናቃዮች ለመመለስ ከጎረቤት ሀገራት ጭምር ሄደናል፣ አነጋግረናል፣ አወያይተናል። እንዳጋጣሚ ሆኖ እንዳለመታደል ነው ሱዳን አወያይተን ስንመጣ ፈራሰች ማለት ነው። ዜጎቻችን ለመመለስ ብዙ ርቀቶች እየተሄደ ነበር፣ ግን ማቋቋሚያ ባለመኖሩ። በጣም በርካታ ዋጋ እያስከፈለን ያለ። ስለዚህ ሰላም ያስፈልጋል። የወልቃይት ጠገዴ ህዝብ ትናንትም፣ ዛሬም ነገም አጀንዳው ሰላምና ሰላም ብቻ ነው ሲጠይቅ የቆየው በሰላም ነው መንገዱ በህግ ነው የተከተለውም እሱ ስለሆነ ከዚህ ውጭ የጉልበት አማራጭ ይዞ ሲመጣ የወልቃይት ጠገዴ ህዝብ ብቻ አይደለም የሚታገለው መላው ኢትዮጵያን ነው የሚታገለው። ምክንያቱም ቀጠናው ሀገረ መንግስትን በማጥናት ጉልህ ዋጋ ስላለው ማለት ነው። እና እነዚህ ነገሮች ለማምጣት የመጀመሪያው ማከም ያስፈልጋል፣ ውይይት ያስፈልጋል። መክሰም ያለባቸው ቁርሻዎች ደግሞ እንዲከስሙ፣ የጋራ መድረኮች፣ የጋራ ውይይቶች በጣም ተገቢና አስፈላጊ ናቸው። ህወሓት ደግሞ እየሄደበት ያለው መንገድ የጦረኝነት ነው። የጦረኝነት ደግሞ አያዋጣም፣ የኢትዮጵያ እዳ ሆኖ ቆይቷል። አሁን ደግሞ የምናካሄደው ትግል ሰላም የሚያመጣ መሆን አለበት። ሰላማችን ደግሞ ሰፍቶና ጠልቆ እንዲሄድ የህዝቦች መቀራረብ በጣም መሰረታዊ ነው። ጥያቄውን ማድመጥ አስፈላጊ ነው የሚል ሀሳብ ነው ያለኝ። በመጨረሻ የወልቃይት ጠገዴ ህዝብ ጥያቄ ማንነት እንጂ የመኖሪያ ቤት አይደለም። የወልቃይት ጠገዴ ህዝብ በጣም ኩሩ ጎንደሬ ነው። የራሱን አይሰጥም፣ የሌላውን አልፎ አይጠይቅም። ይሄ በጣም በጣም ያደግንበት ተኮትኩተን ያደግንበት ስለሆነ ማለት ከዚህ ፈቀቅ የሚል የለም። ሰውን የምንለካው በስነ ምግባሩ እንጂ የሰው ሀገሩ ምግባሩ ይላል እንጂ የዘርግን ባለፉት ባለሁት 27 ዓመታትን የተተከለብን ስለሆነ እሱን መንቀል የጋራ ነው። ኦልሞስት ተነቅሏል መሰረት የለውም፣ ግን ሙሉ በሙሉ የዛ ተሸካሚ የሆነና አሁን አልጠፋም ስለሆነ ምንቀል ጥያቄ ማንነት እንጂ የመኖሪያ ቤት አይደለም። ስለዚህ የመኖሪያ ቤት ውስጥ የገባ ሰው ህጋዊ የሆነው ምናልባት ቅድም አሁን መጨረሻ ኮሎኔል ያለው ሲከራከሩ የነበረዋል እስከ አባይ ወልዱ ድረስ ደርሰው መረጃቸው ይዘው ሲከራከሩ ጦርነት ተፈጠረ። እነዚህ ጭምርት በጉልበት የሚጠቃቸው ሰዎች በህግ አግባብ መመለስ አለባቸው። የአንዱን ነቅሎ ሌላውን ተክቶ ነው የሰጠው። በህግ አግባብ ይለቅ ስንል ለህግ ታማኞች ስለሆን ህግ አክባሪ ስለሆን ለዚህም አጽንዖት ሰጥተን የምንሰራ ሰዎች ነን ማለት ነው። እና ይህን መያዝ በጣም አስፈላጊ ነው። በባለፈውም አቶ ጌታቸው እንዳነሱ እኔ ጥያቄ አለ ብያለምን ብለዋል። የወልቃይ ጠገዴ ህዝብ ጥያቄ አለው። አይ ቤት ሽሬ እናንተ ሰተን ሲልቡን እንግዛው ተብሏል። ገንዘብ እቃ እንጂ የወልቃይ ጠገዴ ስነ ልቦና አልገዛውም፣ ማንነቱን አልገዛም። በየኔ ማምኑ ማንንም አይገዛኝም። ገንዘብ እቃ ነው የሚገዛው፣ ስነ ልቦና ሊገዛ አይችልም። ለዛም ነው ጎንደር ላይ እየወሰደ የወልቃይ ጠገዴ ሀብቱን ያፈሰሰ በስነ ልቦና አይደለሁም። በመኖር ኢትዮጵያዊነት ግን መኖር ትችላላችሁ። አሁንም ድረስ ይዞት እየቀጠለ ያለው በዚህ መተማመን አለበት። ያን ህዝብ አቀራርበ እና ኖሮ ከተፈለገ ከእውነትና ከፍትህ መቆም ነው። በዛም ጥሪያችንም የሚያም ስናስተላልፍ እውነት ፍትህ ጥያቄ እንዳለው ህዝብ መታመን አለበት። መንግስታችንም ያውቃል ፀሐይ ላይ ስለሆነ በዚህ አግባብ ምላሽ ያገኛል ብለን እናስባለን። አስተዳደሩ ተጠናክሮ የሚቀጥል የዚህ አስተዳደር የህዝብ አስተዳደር የማንነት አስተዳደር ማንነት አስተዳደሩ ሲሰጥም በራሱ ልጆቹ እየተመራ ስለሆነ በራሱ ልጆቹ በመመራቱ ደግሞ ለማንነቱ ብቻ አይደለም እየታገለ ያለ ሀገር ጋር ገንበር ከሀገር መከላከያ ጋር ሆኖ እየጠበቀን ያለ ዛሬ የተፈጠረልን ጥንት ቢሆን በጎ ጠረፍ ጠባቂ ህዝብ ነው። ሀገር ወዳድ ነው። ሰላም ወዳድ ነው። ለዛም ነው የምንነጋገረውና ለሰላም አበክረን እንሰራለን። በዚህ እንሄዳለን። ቋንቋ መለኪያችን አይደለም። ትግርኛም እናገራለን። ትግርኛ በመናገራችን ትግራዊ ትግራዋይ አይደለም። ኤርትራውያን እኮ ትግርኛም ይናገራሉ፣ ግን ትግራዋይ አይደለም። እንግሊዝ ደቡብ አፍሪካ እንግሊዝኛ ትናገራለች ግን እንግሊዝ አይደለች። መለኪያው ስነልቦና ነው። የወልቀይ ተገደዚህ ነው አረብኛ ይናገራል ግን ሱዳናዊ የአረብ ሀገር አይደለም። ማን ነው ያለው የሚለው በጣም መሰረታዊ ስለሆነ ማለት በዛ ላይ ቁም የምነጋገር በጣም አስፈላጊና ተገቢ ስለሆነ ይሄን ይዘን አስተዳደሩንም ይዘን ስንቀጥል ሌላውንም ኢትዮጵያውያን በዞናችን የሚኖሩ ብሔር ብሔረሰቦች አክብረን ተከባብረን እንኖራለን ለኢትዮጵያውያን እንደ ኢትዮጵያዊነታችን ይሄ ሲሆን ዘላቂ ሰላም ያመጣል። አሁንም ተደናግጦ የሄዱት ወገኖቻችን መመለስ አለባቸው። በየትኛውም አቅጣጫ ሰላም ስለሚያወርድ ሰላም ስለሚፈልግ ግን ንግግር ያስፈልጋል፣ ምክክር ያስፈልጋል። ጥያቄው ደግሞ በዘላቂነት በህግ አግባብ እንዲፈታ መንግስታችን ያስቀመጠው አቅጣጫ አለ፣ ኮሚቴውም የያዘው የህግ ክርክሮች አሉ። በዚህ አግባብ ይቋጫሉ ብለን እናስባለን። በጉልበትና በኃይል አማራጭ ግን ችግሮች ይፈታሉ ብለን አናምንም። ለዛም ነው የትኛውም ሀገር አፍራሽ ጠላት እየተገጠመን እየታገልን ያለ ያለን። ከመተክላችን ከማንነት ትግላችን ንቅንቅ ስለማንል ማለት ነው። ሌላው ኢትዮጵያውያን ግን የሚኖርበት አውድ መፍጠር ተገይም አስፈላጊ ስለሆነ ይህን አጠናክረን እንቀጥላለን። ቀጣይ ለሚኖሩ ውይይቶች ሁሉም ሰው ከስሜት የጸዳ በረጋ መንፈስ በሰከነ አእምሮ መወያየት ያስፈልግናል። ስለዚህ ለውይይት ለንግግር ልባችንም አእምሮአችንም ክፍት ነው። ለሰላም የተዘረጉ እጆቻችን አሁንም አልታጠፉም። አመሰግናለሁ።